የጥቁር ገበያ የሐዋላ የምንዛሬ ዋጋ በአስደንጋጭ ሁኔታ ተሽመድምዶ እንደወደቀ በከፍተኛ ሁኔታ ቅናሽ ማሳየቱን የሚያትት መረጃ ከእጃችን ይገኛል። በአሁኑ ሰዓት ያለው የጥቁር ገበያ መረጃ ከአንድ የአሜሪካን ዶላር ላይ ከ12 ብር በላይ ቅናሽ ማሳየቱን ነው መረጃዎቹ የሚያሳዩት። አሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የኡስሚ ዩትዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን፣ ሁን ምሽቱን የጥቁር ገበያ የሐዋላ ዋጋ በከፍተኛ ሁኔታ መቀነሱን ሙሉ የ14 ሀገራት መረጃዎች ቅናሽ ማሳየታቸውን የሚያትት መረጃ ይዤላችሁ ቀርብ ያለው የባንኮች የምንዛሬ ሁኔታ ምን ይመስላል? አብረና ያለን ከአንድ የአሜሪካን ዶላር ላይ ከ12 ብር በላይ ቅናሽ ማሳየቱን ነው መረጃው የሚጠቁመው መረጃውን እስከ ማስረጃው አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮችን ላይክ አድርጎ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። በቀጥታ ወደ መረጃችን ስንሸጋገር በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ድረ ገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16000 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 160 ብር እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ጠዋት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከአንድ የአሜሪካን ዶላር ላይ ከ12 ብር በበላይ ቅናሽ አሳይቷል ማለትም ጠዋት ላይ መረጃ ስናደርሳችሁ አንድ የአሜሪካን ዶላር ከ172 ብር በላይ እየተዘረዘረ ወይንም የተሸጠ እንደሚገኝ ነበር። መረጃውን ያደረስ ናችሁ በመቀጠል የምናየው በባንኮች ያለውን የምንዛሬ ሁኔታ እንመለከታለን። በቀዳሚነት የኢትዮጵያ ንግድ ባንክን እናያለን። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 141 ብር ከ59 ሳንቲም እየተዘረዘረ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 145 ብር ከ02 ሳንቲም ነው በመዘርዘር ላይ የሚገኘው። እንዲሁም ደግሞ በአቢሲኒያ ባንክ አንድ የአሜሪካን ዶላር 147 ብር ከ65 ሳንቲም የተዘረዘረ እንደሚገኝ ነው የወጣው መረጃ የሚያመለክተው። የባንኮችን የምንዛሬ ዋጋ ስንመለከት ከጠዋቱ መረጃ ጋር ሲነጻጸር ምንም አይነት ቅናሽም ጭማሪም አላሳይም። በመቀጠል ዩሮን እናያለን። 100 ዩሮ በጥቁር ገበያ 18637 ብር እንደሚሸጥ እና 1 ዩሮ 186 ብር ከ37 ሳንቲም እንደሚሸጥና ነው አሁናዊ ጥቁር ገበያ መረጃ የሚያመለክተው። ጠዋት ካደረስናችሁ መረጃ ጋር ሲነጻጸር ከፍተኛ የሆነ ቅናሽ አሳይቷል። ዩሮን በተመለከተ በኢትዮጵያ ንግድ ባንክ 164 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 166 ብር ከ77 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ዩሮን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ 1 ዩሮ 171 ብር ከ80 ሳንቲም የዘረዘረ እንደሚገኝ ከድረገጹ ላይ ያገኘ ነው ይፋዊ መረጃ ያመለክታል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 20 ሺህ የኢትዮጵያ ብር እንደሚሸጥና አንድ የስዊዝ ፍራንክ 200 ብር እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። እንዲሁም ደግሞ የስዊዝ ፍራንክን በተመለከተ በንግድ ባንክ 173 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 173 ብር ከ29 ሳንቲም። እንዲሁም የስዊዝ ፍራንክ ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ አንድ የስዊዝ ፍራንክ 180 ብር ከ21 ሳንቲም እንደሚዘረዝር ነው የወጣው መረጃ የሚያመለክተው። ካናዳን ዶላር እናስከትላለን። 1ካዳንላር 11407 ብር እንደሚሸጥና አንድ ካዳንላር 114 ብር ከ07 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። የአውሳ ላር እናያለን። 100 የአውሳ አንደላር 10421 ብር እንደሚሸጥና አንድ የአውሳ 14 ብር 21 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደትኮም በድረ ገጹ አስነብበዋል። ቀጥል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረ ገጹ እንዳስነበበው ከሆነ 21430 ብር እንደሚሸጥና 1 ፓውንድ ስተርሊንግ 214 ብር ከ30 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ውጣ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት 100 ቅጠሏን 52348 ብር እንደሚሸጥና 1 ኩዌት ዲናር 523 ብር ከ 48 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። ጠዋት ካደረስናችሁ መረጃ ጋር ሲነጻጸር በአሁኑ ሰዓት ከፍተኛ የሆነ ቅናሽ አሳይቷል። ዩናይትድ አረብ ኤምሬትስ ዲርሃምን እናስከትላለን። መቶ የኢማራቶች ዲርሃም ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 4363 ብር እንደሚሸጥና አንድ የኢማራቶች ድርሃም 43 ብር ከ63 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃም ያደርስን ድረገጽ ኢትዮጵያን ብላክ ማርኬት ዴት ኮም በድረገጹ አስነብቧል የኢማራቶች ድርሃምን በተመለከተ ጠዋት ካደረስናችሁ መረጃ ጋር ሲነጻጸር በአሁኑ ሰዓት ከፍተኛ የሆነ ቅናሽ አሳይቷል ማለትም ጠዋት ላይ መረጃውን ሳደርሳችሁ አንድ የኢማራቶች ድርሃም 47 ብር አካባቢ እንደደረሰ ነበር መረጃውን ያደረስኳችሁ በአሁኑ ሰዓት ከአንድ የኢማራቶች ዲርሃም ላይ ከሦስት ብር በበላይ ቅናሽ አሳይቷል በባንኮች ያለውን የመረጃ ሁኔታ ስንከታተል በአዋሽ ባንክ ያለው የምንዛሬ ዋጋ ከፍተኛውን ዋጋ እየሰጠ ይገኛል የኢማራቶች ዲርሃምን በተመለከተ እዚህም አንድ የኢማራቶች ዲርሃም በአዋሽ ባንክ 43 ብር ከ33 ሳንቲም እየተዘረዘረ ይገኛል በዚህም ከጥቁር ገበያና ከሐዋላ መረጃ ጋር ስናነጻጸረው የአዋሽ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። እንዲሁም የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የአዋሽ ባንክ ነው። አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እየዘረዘረ ይገኛል። እንዲሁም በጥቁር ገበያ ያለውን መረጃ ስንመለከት የሳዑዲ ሪያል አንድ የሳዑዲ ሪያል 42 ብር ከ73 ሳንቲም እየተዘረዘረ ይገኛል። እንዲሁም 100 የሳዑዲ ሪያል 4273 ብር እየተሸጠ እንደሚገኝ ነው ኢትዮጵያን ብላክ ማርኬት ዶት ኮም በድረ-ገጹ ያስነበበው። ጠዋት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ሰዓት ከፍተኛ በሚባል ደረጃ ቅናሽ አሳይቷል። በመቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 383 ብር እንደሚሸጥ እና አንድ ሊሬ 3 ብር ከ83 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደት ኮም በድረ ገጹ እንዳስነበበው ከሆነ 100 የባህሪን ዲናር 42519 ብር እንደሚሸጥ እና አንድ የባህሪን ዲናር 425 ብር ከ19 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 22619 ብር እንደሚሸጥ እና አንድ የጆርዳን ዲናር 226 ብር ከ19 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 41675 ብር እንደሚሸጥ እና አንድ የኦማን ሪያል 416 ብር ከ75 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አሰንብቧል። የጥቁር ገበያ ምንዛሬ ዋጋ በአሁኑ ሰዓት ከፍተኛ የሆነ ቅናሽ አሳይቷል። ወሰላሙ አለይኩም ወረህመቱላህ ወበረካቱ።